ሰማያዊ ብርሃን እንደ እውነት፣ ሰማያዊ ብርሃን ምንድን ነው? ሰማያዊ ብርሃን ከሁሉም የሞባይል ስልኮች እና ስማርትፎኖች ማውጣት የሚከነሱ ብርሃን ነው። እንዲሁም ከላፕቶፖች አይፓድስ፣ እና ሌሎች ታብሌቶች ይላሉ። እንዲሁም እንኳን ከቴሌቪዥን ወይም ከሞኒተር ስክሪኖች በአንደኛ ደረጃ ይላሉ። ይህ ልዩ ሰማያዊ ብርሃን በሳይንሳዊ ሁኔታ ከካንሰር ጋር ምንም ዝርዝር ግንኙነት የለውም። ነገር ግን በእርግጥ ሌሎች ችግሮችን ያስከትላል እንደ እንቅልፍ እንደ ማጣት እና እንደ ማስታወቂያ እንደ ማጣት ራስ ምታት እና እንደ ማስቆጣት። ምክንያቱም ሰዎች በሞባይል ስልኮቻቸው እንደተጣበቁ ምክንያት እንቅልፋቸውን ይጠፋሉ። እንደ እውነት አንዱ እጅግ አስፈላጊ ነገር ግን ግርማ ነው። በሌሊት መተኛት እንደማይችሉ ሲሉ የመጡ ታካሚዎችን እንደ አይቼ ነበር ያምን ምክንያቱም በሞባይል ስልኮቻቸው ተጣብቀዋል እና ከእነዚህ ሞባይል ስልኮች ወይም ስማርትፎኖች የሚወጣው ሰማያዊ ብርሃን ብዙ የእንቅልፍ ችግሮችን እና ብዙ የአእምሮ ችግሮችን ማስከተል ይችላል። ነገር ግን ከካንሰር ጋር በተያያዘ እንደ አሁን የሳይንሳዊ ማረጋገጫ የለም። ይህ ቀጣይ የምርምር መስክ ነው። አንዳንድ ምርምር ሥራ ወደፊት እየተከናወነ ነው እና በቅርቡ በሚመጣው ጊዜ ከሰማያዊ ብርሃን ጋር የሚኖር ግንኙነት እና ከካንሰር ጋር የሚኖር ግንኙነት ካለ እንደዚህ ነገር ማየት አስፈላጊ ነው።